ጌታቸው ላቪ በሚስጥር ያቀረቡት ጥያቄ መነጋገሪያ ሆኗል። ጥያቄው ከትግራይ ጀነራሎች እና ከደብረ ጽዮን ቡድን ጋር የተያዘ እንደሆነ የታወቀ ሲሆን ጌታቸው አየር ላይ ልቀር ይችላለሁ በሚል ሳይሰጉ እንዳልቀረም ተነግረዋል። ከዚህ በተጨማሪም ጌታቸው አብይን እወቅሳለሁ ያሉበትን ጉዳይንም ከዚሁ ጋር አያይዘው አንስተዋል። በሌላ በኩል ጌታቸው አራት ኪሎ የትግራይ መንግስት ሲወድቅ ዝም ብሎ አይመለከትም ሲሉም ተማጽነዋል። በጌታቸው መግለጫ ላይ ሽፋን ያላገኙ ጉዳዮችን እናስቃኛችኋለን። በቡሬ አሰብ ግንባር ወታደራዊ እንቅስቃሴዎች ጨምረዋል። የኢትዮጵያም የኤርትራም ጦር ወደዚያው አቅጣጫ እየተመመ ነው። ነገርየው አይቀሬ ይመስላል። በቡሬ አቅጣጫ ከባድ ወታደራዊ እንቅስቃሴ መጨመሩን ታዋቂው የአሜሪካ ጋዜጣ ፎሬን ፖሊስ አስነብቧል። ጋዜጣው ጦርነቱ ሳይለኮስ ዓለም አቀፉ ጫና እንዲያደርግም ጠይቋል። በቀዳሚነት እንመለከተዋለን። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታና እየጨመረ ያለውን ውጥረት እየተከታተሉ መሆናቸውን ዛሬ ባወጡት የጋራ መግለጫ አስታውቀዋል። ለመሆኑ በመግለጫው ምናሉ እንመለስበታለን። ይህ አንድ አፍታ ነው። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይርሳችሁ። የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ አላሁን የተደመጡና የተመራረጡ ትኩረት የሚስቡ ሰበር መረጃዎችን አጠናክረን መጠናል። እንደተለመደው እስከ መረጃችን ፍጻሜ ድረስ አብራችሁን ትዘልቆ ዘንድ ግብዣችን ነው። በቡሪ አሰብ ግንባር ወታደራዊ እንቅስቃሴዎች ጨምረዋል። የኢትዮጵያም የኤርትራም ጦር ወደዚያው አቅጣጫ እየተመመ ነው። ነገርየው አይቀሬ ይመስላል። በቡሪ አቅጣጫ ከባድ ወታደራዊ እንቅስቃሴ መጨመሩን ታዋቂው የአሜሪካ ጋዜጣ ፎሬን ፖሊሲ አስነብቧል። ጋዜጣው ጦርነቱ ሳይለኮስ ዓለም ጫና እንዲያደርግም ጠይቋል። ኤርትራና ኢትዮጵያ በጦር ግንባር ኃይላቸውን እያሰባሰቡ መሆኑ ተረጋግጧል። በጦርነቱ ዋዜማ ላይ የሚገኙት ኤርትራና ኢትዮጵያ ጦራቸውን ወደ ጦር ግንባር እያስጠጉ ነው የሚለውን ጭምጭምታ እውን መሆኑ ተረጋግጧል። ሀገራቱ ወደ ጦርነት ለመግባት የኃይል ስምሪት ወደ መስጠት መግባታቸውን የአሜሪካና አውሮፓ ህብረት ከፍተኛ ዲፕሎማቶች ፎሬን ፖሊሲን ላይ ባስነበቡት ትንተና ይፋ አድርገዋል። የቀጠናውን ጂኦፖለቲካዊ አብጠርጥረው የሚያውቁት የቀድሞ የአሜሪካና አፍሪካ ህብረት የአፍሪካ ቀንድ ልዩ መልክተኞች ሶስት ኃይሎች ለመግጠም ጦራቸውን ማንቀሳቀስ ጀምረዋል ብለዋል። ጽሑፉን ያስነበቡት በጆባይደን አስተዳደር የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፔቶን እና የአፍሪካ ህብረት ልዩ ተወካይ አሌክሳንደር ሮንዶስ ናቸው። ዲፕሎማቶቹ መጪውን የኤርትራና ኢትዮጵያ ጦርነት ሳይጀመር ማስቆም በሚል ርዕስ ባስነበቡት ዘለቅ ያለ ትንተና የጦርነት ዝግጅቱ ተጣጡፏል ብለዋል። የደህንነትና ዲፕሎማሲያዊ መረጃዎችን ከጂኦፖለቲካዊ ሁኔቶች የትንተና ልምድ ጋር ያካበቱ ዲፕሎማቶቹ የጀኔራል ጻድቃን ሀሳብን ተጋርተው ጦርነቱ ሊፈነዳ ጫፍ ደርሷል ብለዋል። የጦርነቱን የፊት ለፊት ዋና ተዋናኝ የተባሉት ሶስት አካላት የጦር ኃይላቸውን ማንቀሳቀስ መጀመራቸውን ጠቁመዋል። ለሚመጣው ጦርነት በፍጥነት ጦር እያንቀሳቀሱና እያ እያዘጋጁ ነው የተባሉት ዋና ዋና የፊት ለፊት ተዋናያን ኤርትራ፣ ኢትዮጵያና የትግራይ ኃይሎች ናቸው ተብሏል። ለጦርነት ዝግጅት አድርገው በተጠንቀቅ ቁመዋል የተባሉት የኢትዮጵያ መከላከያ ሰራዊት፣ የኤርትራ መከላከያ ሰራዊትና በህዋት የሚመራውና ራሱን የትግራይ መከላከያ ሰራዊት ቲዲፍ ብሎ የሚጠራው ኃይል ናቸው ተብሏል። ዲፕሎማቶቹ በሁሉም አቅጣጫ ኃይል የማሰባሰብና የማሰማራቱ ፍጥነትና መጠን ጦርነቱ የማይቀር መሆኑን ይጠቁማል በማለት ስጋታቸውን ገልጸዋል። ለጦርነት ዝግጅት አድርገዋል የተባሉት ሶስቱ ኃይሎች በየፊናቸው ጦራቸውን ማንቀሳቀስ መጀመራቸውን የዲፕሎማቶች ትንተና ያመላክታል። ዲፕሎማቶቹ በትንተናቸው ከሰሞኑ በኢትዮጵያና በኤርትራ መካከል በማንኛውም ሰዓት ጦርነት ሊቀሰቀስ ይችላል ያሉት የጄኔራል ጻድቃን ሐሳብ ተጋርተዋል። አሁን ያለው ሁኔታ ጦርነቱን በትግራይ ክልል ብቻ ተገድቦ የሚቀር ሳይሆን ፈጠናውን የሚያተራምስ በርካታ ኃይሎች የሚሳተፉበት እንደሚሆንም ተጠቁሟል። በትግራይ ያለው የፖለቲካ ቀውስ ከቀን ወደ ቀን እየተባባሰ መቀጠል በኢትዮጵያና በኤርትራ መካከል ጦርነት ለመግጠም የመጠባበቅ አደጋ ተደቅኗል ብለዋል። ጌታቸው ለአብይ በሚስጥር ያቀረቡ ጥያቄ መነጋገሪያ ሁኗል። ጥያቄው ከትግራይ ጀኔራሎችና ከደብረ ጽዮን ቡድን ጋር የተያዘ እንደሆነ የታወቀ ሲሆን ጌታቸው አየር ላይ ልቀር እችላለሁ በሚል ሳይሰጉ እንዳልቀረም ተነግሯል። እዚህ በተጨማሪም ጌታቸው አብይን እወቅሰዋለሁ ያሉበትን ጉዳይንም ከዚሁ ጋር አያይዘው አንስተዋል። በሌላ በኩል ጌታቸው አራት ኪሎ የትግራይ መንግስት ሲወድቅ ዝም ብሎ አይመልከት ሲሉም ተማጽነዋል። ጌታቸው ለሽሽት አልመጣሁባትም ባሏት አዲስ አበባ የሰጡት መግለጫ መነጋገሪያነቱ አልበረደም። ከአንድ ሰዓት በላይ በዘለቀ መግለጫ በርከት ያሉ ጉዳዮች ቢነሱም የሚዲያ ሽፋን ያላገኙ ጥብቅ ሚስጥሮች የታጨቁባቸው ጉዳዮች ግን ጥቂት የሚባሉ አይደሉም። በተለይም ላቢ ያቀረቡት ጥያቄና አብይን እወቅሰዋለሁ ያሉበት ጉዳይ ብዙ ሽፋን አላገኘም። ጌታቸው ለጠቅላይ ሚኒስትሩ ያቀረቡት ተማጽኖና ጥያቄ ከፍራት የመነጨ ይመስላል። ጠቅላዩ አሰላልፋቸውን ከደብረ ጽዮን ጋር በድንገት ቢያዞሩ እኔ ምን ይውጠኛል የሚል ስጋት ሰንጎ የያዛቸው ይመስላል። ለዚህም ይመስላል ጠቅላዩ የደብረ ጽዮንን ቡድን አባላትና የጦር መኮንኖች ለድር ድርድር ወደ እርሰው ቢመጡ እንዳይቀበሏቸው ሲሉ የጠየቁት ይሁንና፣ ግን አብይ ለድርድር እነ ደብረ ጽዮንን ቢያስተናግዱ ጠቅላዩን እንደሚወቅሱት በመግለጫቸው ጠቅሰዋል። በክልሉ መፈንቅለ መንግስት እየተፈጸመ መሆኑን የተናገሩት አቶ ጌታቸው ይህንን ድርጊት የሚያከናውኑ አካላት የእርሰ መስተዳደሩን ስልጣን ለመቀበል ከፌዴራል መንግስት ጋር ድርድር ለማድረግ ወደ አዲስ አበባ ሊመጡ ይችላሉ የሚል ግምታቸውን ተናግረዋል። አቶ ጌታቸው ምርጫ ቦርድ አላውቅህም ያደረከውን ጉባኤ አልቀበልም ብሎት፣ ግን ምርጫ ቦርድ ያልከኝን አልቀበልም ስለዚህ ምርጫ አድርጌ ያለሁ ብሎ የወረዳ ማህተም የቀበሌ ማህተም አሁን የከተሞችን ከንቲባዎች ማህተም እየለቀመ የሚውል ኃይል ፖስተር ብሎ ከጠቅላይ ሚኒስትር አብይ ጋር ልደራደር ነው ብሎ ይመጣል ሲሉም ተደምጠዋል። ይህ አይነቱ አካሄድ ግራ እንደሚያጋባቸው የገለጹት ርዕሰ መስተዳድሩ ትንሽ ማፈር የሚቻልበት ሁኔታ ቢፈጠር፣ ይህንን የማፈር ሁኔታ ጠቅላይ ሚኒስትሩ በደንብ ፈር ቢያስይዙት ጥሩ ነው የሚል እምነት አለኝ ብለዋል አቶ ጌታቸው። ይህንን አጋጣሚም ጠቅላይ ሚኒስትሩን ለመገሰጽ መጠቀም እንደሚፈልጉ ለጋዜጠኞች ተናግረዋል። ጠቅላይ ሚኒስትሩ ሰላም ለመፍጠር ሲባል ከሁሉም ጋር መደራደር እንዳለባቸው ይገባኛል። ጊዜው አስተዳደሩን በአደባባይ ያለው ቅም ብሎ በስርዓት የተሾመን ፕሬዝዳንት የቀድሞ ፕሬዝዳንት እያለ ከተማ ውስጥ የመንግስትን በጀት እየተጠቀመ የሚያምስ ኃይል በምን አይነት መልኩ ነው እንደ ተደራዳሪ ተቀብለህ ልታየው የምትችለው ሲሉም ጠይቀዋል። ለራሱ የግል ጥቅም የቡድን ጥቅም ሲባል የህዝብን ሰላም የፕሪቶሪያ ስምምነት የሀገሪቱን መረጋጋት እንደመያዣ ይዞ ከራባት አስሮ እንደገና ለመደራደር የሚመጣ አካል እንደሚኖር አቶ ጌታቸው ጠቁመዋል። እርሰ መስተዳደሩ ምናልባት ዛሬ ከሰዓት በኋላ መጠው ማህተም ቀደም ስለነጠቅን መንግስት እንድንሆን ፍቀድልን እንደሚሉ ፍጹም እንዳትጠራጠሩ ሲሉም ለጋዜጠኞች ተናግረዋል። እንደዚህ አይነቱ ነውርም ተግባር አለማስተናገድ መጀመር የፌዴራል መንግስት አልቃገብነት አንዱ መገለጫ ይሆናል የሚል እምነት አለኝ ሲሉም መንግስት ይህንን ጥያቄ እንደማይቀበል ያላቸውን እምነት ገልጸዋል። የትግራይ ክልል ባለፉት አራት ዓመታት በከፍተኛ ችግር ውስጥ ማለፉን ያስታወሱት አቶ ጌታቸው ከማንም በላይ ሰላም የሚያስፈልገው ክልል ነው ብለዋል። በጦርነት ትርፍ እናገኛለን የሚል የተወሰነ በጥቅም የተሳሰር ኃይል የትግራይን ህዝብ ሰላም አደፍርሷል፣ በማለት ከሰዋል። በኢትዮጵያ መንግስት ላይ የሚሆን በትግራይ ህዝብ ላይ የቆየ ቂም ያለው ሁሉ ይህንን አጋጣሚ ተጠቅሞ የትግራይን ህዝብ ወደ ባሰ መከራ ሊያስገባ የሚችልበት ርብርብ እያደረገ ይገኛል። በተግባር የሚታይ እንቅስቃሴ ነው ሲሉም ተደምጠዋል። በትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ አካላት እንዳሉ በመግለጫው የጠቀሱ ሲሆን ከዚህ መካከል አንዱ የኤርትራ መንግስት እንደሆነም አውቃለሁ ሲሉ ከሰዋል። በተወሰነ ደረጃ እዚህ ትርምስ ውስጥ እንድንገባ በማድረግ ረገድ ይህንን ቡድን ለመጠቀም እንቅስቃሴ ያደርጉ አካላት እንዳሉ አውቃለሁ ብለዋል። የኤርትራ መንግስት ፖለቲካችንን ከማመስ አንጻር አስተዋጽኦ ብቻ ሳይሆን በተግባር ክልላችን የጦርነት ቀጠና ለማድረግ ያለው እድል እየሰፋ የመጣበት ሁኔታ ነው ያለው ብለዋል። ክልሉ በፍጹም ጦርነት ማስተናገድ እንደማይችል የገለጹት አቶ ጌታቸው የክልሉ ወጣት ለእንደዚህ አይነቱ ርካሽ ተግባር ዝግጁ አይደለም ሲሉ ተናግረዋል። በእርግጠኝነት መናገር የሚችለው የትግራይ ወጣት ሊዋጋ የሚችለው በሌላ አካል ጦርነት ከታወጀ ብቻ ነው ብለዋል። ከዚህ ውጭ የነገሌን ወንበር ለማዳን ብሎ መስዋዕት የሚሆን ወጣት የለም ሲሉም ተደምጠዋል። የክልሉ ህዝብ ሰላምን ስለሚፈልግ እርሳቸውን እንደሚደግፍ የጠቀሱት ርዕሰ መስተዳደሩ አቶ ጌታቸው ረዳም ወጣቱ ሰላምን ስለሚፈልግ ዘጠና በመቶ ህዝብ እኔንና መስተዳደሩን ይደግፋል ሲሉም በዛሬው ጋዜጣዊ መግለጫ ላይ ተናግረዋል። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል አገራት በትግራይ ያለውን ወቅታዊ ሁኔታና እየጨመረ የሚገኘውን ውጥረት እየተከታተሉ መሆናቸውን አስታወቁም። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል አገራት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታና እየጨመረ ያለውን ውጥረት እየተከታተሉ መሆናቸውን ዛሬ መጋቢት 4 ቀን 2017 ዓ.ም ምረት ባወጡት የጋራ መግለጫም አስታውቀዋል። መግለጫውን ያወጡት የዩናይትድ ስቴትስ፣ የእንግሊዝ፣ የኒውዜርላንድ፣ የጃፓን፣ የኖርዌይ፣ የቤልጅየም፣ የቡልጋሪያ

የዴንማርክ እና የጀርመን፣ የሃንጋሪ፣ የኦስትሪያ፣ የፖርቹጋል፣ የስዊድን ኤምባሲዎችና የአውሮፓ ህብረት ልኡካን ናቸው። አገራቱ በመግለጫቸው እንደ አውሮፓውያን አቆጣጠር ህዳር 22 ለተፈጸመው ዘላቂ ግጭት የማቆም ስምምነት ሙሉ ድጋፍ እንደሚሰጡ ገልጸው ሁሉም ወገኖች አስቸኳይ ውይይት በማድረግ ውጥረቱን በማርገብ ስምምነቱን እንዲጠብቁ አሳስበዋል። በቅርቡ በህዋት ውስጥ ክፍፍሎችና የስልጣን ሽኩቻዎች እየተባባሱ መምጣታቸውን ተከትሎ በክልሉ ያለው አለመረጋጋት እየጨመረ መጥቷል ብለዋል። የመራው የትግራይ ጊዜው አስተዳደር ረቡ መጋቢት ሶስት ቀን 2017 ዓ.ም የቅርብ ጊዜውን ውጥረት በመጥቀስ አንዳንድ ወታደራዊ አካላት በክልሉ የሰላም ስምምነቱን ለማዳከም መፈንቅለ መንግስት ሙከራ አድርገዋል ሲልም ከሷል። ፌዴራል መንግስቱና የዓለም አቀፉ ማህበረሰብም ተጨማሪ አለመረጋጋትን ለማስቀረት ድጋፍ እንዲያደርጉም አሳስበዋል። በተመሳሳይም በትግራይ የሚገኙ ሶስት የተቃዋሚ ፓርቲዎች በትግራይ የጸጥታ ኃይሎች መካከል የተፈጠረውን መከፋፈል በተመለከተ ስጋታቸውን በመግለጽ የስልጣን ሽኩቻዎች ለክልሉ የወደፊት እጣ ፈንታ ከባድ አደጋ ያስከትላል ሲሉም አስጠንቅቀዋል። በደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሀርነት ትግራይ ህዋት በበኩሉ የትግራይ ክልል ጊዜያዊ አስተዳደር የፌዴራል መንግስት አስፈላጊውን ድጋፍ እንዲያደርግለት መጠየቁን ተከትሎ በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የሚያደርገውን ጥሪ በፍጹም ተቀባይነት የለውም ሲል ትናንት ባወጣው መግለጫ ተቃውሞታል። በተጨማሪም በጊዜያዊ አስተዳደሩ አራት የሰራዊት ከፍተኛ አመራሮች መታገዳቸውን ከኃላፊነት ውጭ የተደረገና ተፈጻሚነት የሌለው ውሳኔ ነው ሲልም ገልጿል። በተጨማሪም በጊዜው አስተዳደሩ አራት የሰራዊት ከፍተኛ አመራሮች መታገዳቸውን ከኃላፊነት ውጭ የተደረገና ተፈጻሚነት የሌለው ውሳኔ ነው ሲልም ገልጿል። በተጨማሪም በጊዜው አስተዳደሩ አራት የሰራዊት ከፍተኛ አመራሮች መታገዳቸው ከኃላፊነት ውጭ የተደረገና ተፈጻሚነት የሌለው ውሳኔ ነው ሲል ገልጿል።